አሰላሙ አለይኩም ወረህመቱላይ በረካቱ። ሰላም ሰላም ብያለሁ። ውድናይት ተከበራችሁ፣ የፋፊ ቤተሰቦች በሙሉ አህለን አህለን፣ እንኳን ሰላም መጣችሁ። ዛሬ ደግሞ ከች ነው ሲከኔጋ አገሩን ያው ሰላ ላርጉ። የመቼም ስራ ስንፈታ እንደዚህ አንዳንድ ጊዜ እወጣ እንላለን። ዛሬ ግን ያው እላችሁ ይሄን ይመስላል ሰፈራችን፣ ነው ያው ከተማ ይባላል፣ ለነገሩ ያው ገጠር ነው፣ የገጠር ከተማ። እዛ በዚህ ይሄ ወደ ታች ጤፍ ነው፣ ይታያችኋል። ጤፍ ተዘርቶ እንትን እያሉ ነው። ይህን ይመስላል ያው እንግዲህ፣ ጉዞ እና ሽሩልኝ። ያው እንግዲህ ይህን ይመስላል። እስኪ ላስጎብኛችሁ አብረን ብራን ንጓዝ ያገሮች ልጆች እሺ እንግዲህ መቸስ ግዜ ጥሩ ነው ጊዜ ጥሩ ነው ደግሞ ከመዳመ ኩሽና አውጥቶ አገሬ ላይ ዞር ወር ነው አልহামዱሊላ አው ይሄ ይሄ ራሱ አንድ ተስፋ ነው ይሄ ራሱ አንድ ሰላም ነው አልহামዱሊላ ከዛ ጭንቅልቅ ካለ ህይወት ምን አባቱ ገንዘብ ገንዘብ አንድ ፋይዲያ የለውም። የሚፈይደው ነገር የለውም። ዋናው ለሰው ልጅ ራስን ትንሽ ወደ ራሱ ዞር ብሎ ማየት፣ ራስን መመልከት፣ ራስን ማዳመጥም ጥሩ ነው። ሁልጊዜ ገንዘብ ተብሎ እንደው ለሰው አይኖርም እና ይሄን ይመስላል። እላችኋለሁኝ የእንጨት ሚትርኮ ምናምን እየሸጡ የሚፈልጡት ይሄ እየሸጡ ነው። እና ይሄን ይመስላል። ከስንት አንዴ የእርሻ ምናምን ነው እንጂ ብዙውን አገራችን እንትን ነው እንደዚህ ተራራማ ምናምን ነው። ይሄ እዛ ጋ ወንዝ አለ፣ ግን ወንዙ አይታይም ሊሸራቅ ይላል። ይሄ ነው ወርዶ ነው እና አብሽሩ ይሄን ይመስላል ያው መንገድ የአባሬ ዋገር ይባላል። የአባሬ ዋገር ልጆች ካላችሁ እስኪ ሰፈራችሁን ቤታችሁ ሁኔታ አካባቢ እንደሆነ እንትን በሉ። እኔ ዛሁኝ በእኛ አካባቢ ቢሎ ምናምን ሲቀረጽ እንደው ሰፈር የንፈልግ ነበር እና ያው እስኪ ይህ አባሬ ዋገር ከዚህ በላይ ደግሞ በዴዶ ይባላል። ግን በደዶ እንደርስም፣ እኛ የእግር ጉዞ ስለሆነ እዚሁ ሀያት ሀያት አድርገን አዩላችሁ። እንግዲህ መንገዳችን ይሄ ነው። አሁን ሰፈሩ አባሬ ዋገር ይባላል። አባሬ ዋገሮች እንግዲህ ገባ ገባ በሉ ያው እንግዲህ በቃናል። እዚህ ከደረስ ንመለስ ነው እንመለስ ነው ደግሞ ወደ ታች ያው እንመለሳለን። እስኪ እኔ በዛ ልሄድ እና ይኸው፣ አሁን እንግዲህ እየተመለስ ነው ወደ ቤታችን አንድ ግማሽ ሰዓት ምናምን ሀያ ደቂቃ ይሆናል የተጓዝ ነው። ይበቃና ይሄን ያህል ያው ፈለክለክካል። በነገራችን ላይ አካባቢው ቆንጆ ነው። በደዶ ይባላል ወደ ላይ ከላይ ደግሞ ውሃ ላይ ወደዚህ ይመጣል። ይኸውላችሁ እኮ ይሄ ማለት ከአባሬ ይሄ በአባሬ ዋገር ነው። አዎ እና ይታያችኋል። ይሄ እንግዲህ ገደል ነው፣ ይታያችኋል። ማዷችንን እያየን እስኪ እንጓዝ። የእኔ አባት ሀገር በዚህ ነው። ይሄን ጎራ ተሻግሩ እንጨት ሞልቷል። ኛ ሀገር ጫካ ነው። ርሚያ ነው፣ ደስ ይላል አካባቢያችን ቦታችን በጣም ደስ ሚል የተዋበ ነው ያው እንግዲህ መቼስ የራስን ሲቆርሱ አያሳንሱ ይባል የለ ያው እንግዲህ ሁሉም የተወለደበት እና ያደገበት ሀገር ማይወድ የለም ሁሉም ይወዳል ግን እንደ አንቺ እንደዚህ ትያለሽ እንደዚህ ትያለሽ ይሉኛል እኔ ታዲያ ወይ ታዲያ ምን ይሆን እንግዲህ መቼስ ሰው የሚወደው ነው የሚወደው የሚናገረውም ያው ያው ነው ስለዚህ ሁሉም ግን ያው የተወለደበት ያደገበት ሀገር ምን ቢሆን ምን ባይመቸው ምን የፈለገ ቢሆን አያስጠላውም፣ ያምረዋል እና ስለዚህ እኔም ሀገሬን ነው ወዳለሁኝ። ይህን ይመስላል። ግን ሀገራችን እውነቴን ነው ሀገሬ ብቻ ሆኖ ሳይሆን በቃ ለአልቆ እንዲሆነ ደስ ይላል እና ይህን ይመስላል። በተለይ እንደዚህ መሸት ያለ ጊዜ ውክ ምናምን ስብሀን አላህ በጣም ደስ ይላል። እና አየሩ ቀዝቃዛ ነው። በቃ ከችግሩ በቀር ችግሩ እንችለን ችግሩ እንችለን ሁሉንም እንቀበላለን። ሀገራችንን፣ ቆንጆነቱን፣ ጥሩነቱን ሁሉን ነገር እና ይሄን ይመስላል። እና ይሄውላችሁ እንግዲህ ይሄን ይመስላል። አብሽሩ አለሁ። ደስነ ነው ግን ያው ቅድም ያለፍንበት ነው ቦታው። አሁን ወደ ቤታችን ወደ ሰፈራችን ተመለስ ነው በጣም ደስ ይላል። ታው ማሻአላህ ብያለሁኝ ያው ማሻአላህ በሉ ታዲያ ሀገራችንን እናንተም እርግጠኛ ነኝ እንደምትወዱት እንደምትወዱት እርግጠኛ ነኝ። ባጃጁ ምን አለ? እኛ ግን በእግራችን ነው። ሽር ነው በእግራችን እኛ በአገራችን ያው ሙዚቃ አለኝ እኮ ነው እኔ ሽር ነው በእግራችን እኛ በአገራችን የሚል ሙዚቃ ማውጣት አይቀርም ወደ ወደፊት ያው በእግር ስለሆነ ሽር የሚባለው እና ይሄን ይመስላል። አብሽሩልኝ እዙሁንርሽ ላ ለካል ዚ ሰርተሻል ይታያቸዋል። ወደ ማሊ እዛ ምንድን ነው ስንዴ ቁልል ስንዴ ታጨዲ ተቆልሎ ገብስ ምናምን እያጫጨዱ የመስኖ አሁን እንግዲህ ያው እየደረስን ነው ወደ ሰፈራችን። እና መቅሪብ አዛን እያለ ነው። እንግዲህ በሉ ይሄን ያህል ካሳየኋችሁ ይበቃል። ሰላም አምሹልኝ፣ ሰላም ደሩልኝ። ደሞ ሰላም እንገናኝ እንሻላ ደግሞ በሌላ ቪዲዮ በሌላ ቦታ ደስ የሚል እሱም መሻሁን እንገናኝ ይላለ። ሁላችሁንም አመሰግናለሁኝ። አላህ ስብሐነ ወተዓላ ደግሞ እናንተንም አላህ ለሀገራችሁ በሰላም በኸይር ያምጣችሁ ሀገራችሁን የምታዩ ሀገራችሁ በቤታችሁ በቤት ሰዎቻችሁ ጋር የምትኖሩ ያርጋችሁ ብላለሁ። ቻው ባይ ባይ። ደህና አደሩልኝ።